ጥኙ ስልክሽን ስጭኝ። አንቺው ማትረቢ ቶሎ በይ። ቆይት ቆይትዬ፣ እኔን አታምንኝም። መቀባጠሩን ተይውና ስጭኝ። አልኩሽ እኮ። የት ነው የት ነው ያስቀመጥሽው? አንቺ ባብ ተናገሪ፣ የት ነው የደበቅሽው? ሄለን እንግዲህ ማለት ነው። ሱቅ ልካት ሂጂና አስቤዛ አንጪ ብላ ገዛ ስትመለስ ያው ጠብቀው ግታዋታል። መኪና ውስጥ ይዘዋት ሄደዋል ማለት ነው። እናም መሲን ሄለን ስልክሽን አንጪ፣ ፋይል ስለጠፋ ያው ማሲ ነች የወሰደችው በማለት ስልኳን ወስዳ ስልኳን ስትበረብር ነበር ማለት ነው። እና ቶሎ በይ አሁን ስልክሽን አምጪ ብላ መሲን ትጠይቃታለች። መሲም ወይ እትዬ እኔን አታመኝም ብላ ትጠይቃታለች። ከዚያም መቀባጠሩን ተይና ስልኩን ስጭኝ ያልኩሽ አይደለም? ብላ ሄለንም መሲን ትጠይቃታለች። የት ነው ያስቀመጥሽው? ቀጥሬና አንቺ አውጪ ብላ ክላሷን ትበረብራለች። ከዛም መጨረሻ ላይ እንግዲህ ሰታታለች ከአልጋዋ ላይ አውታ መሲም ስልኳን ሰታታለች፣ እየተንቀጠቀጠች ማለት ነው። እና ከዛም ቶሎቢ ኳተሩን ክፈችው በላትን ትላትና ስልኳን ተከፍትና ስልኳን ስትበረብር ግን ምንም ነገር እያገኘችው ነገር የለም ከውስጡ ማለት ነው። መሲ ግን በጣም እየተሸማቀቀች እና እየተሳቀቀች እየተጨናነቀች ነበር በዛ መሀል እሷ ግን እስልኳ ውስጥ ፈልጋ ምንም ነገር እያገኘችው ነገር የለም። ከዛም መሲ ቆይ፣ ምንድነው እሱ እትዬ፣ የተፈጠረ ነገር አለ እንዴ ብላ ትጠይቃታለች። ከዛም እሷ ምንም የለም እርሾ፣ በቃ ብላ ትመልስላታለች። ቆይ ቤት ውስጥ የሆነ ነገር ጠፍቶኝ ግራ ተጋብቼ ነው ብላ ሄለንም ለመሲ ትመልስላታለች። መሲም እረ፣ ምን አይነት እቃ ጠፍቶ ነው ብላ ሄለንም ትጠይቃታለች። ሄለንም ምንም በቃ እርሻው አልቆሽኮ መሲ፣ ብላ ምንም እንዳልተፈጠረ ቁጣሪው ብላ ትጠይቃታለች። መሲም አይ ምናልባት የምረዳሽ ነገር ካለኮ ብዬ ነው ብላ ትመልስላታለች። ምንም የለም የኔ ቆንጆ ይቅርታ ተጨንቂ አስጨንቆሽ አይደለ ብላ መሲም ትላታለች። ኧረ አላስጨነቅሽኝም ብላ ምንም ነገር እኔ አልተጨነቅኩም ብላ ትላታለች። መሲ ግን ስልኳ ውስጥ ምንም ነገር ያገኘችው ነገር ስለሌለ በቃሺ እኔ ልሂድ ብላ ይቅርታ ጠይቃት እሷም ትሄዳለች ማለት ነው። እክላሷ ውስጥ ነው የሄደችው እንግዲህ እክላሷ ውስጥ ሄዳ ስለ ኖንሽ ልትደውል ወደ ስልኳ ታመራለች። ሰላም፣ ሰላም ውድ ቻናል የቤተሰቦች ተከታታዮች፣ እንዴት ናችሁ? ላይ ሰላም ናችሁ ወይ? በያላችሁበት ሰላም ናችሁ? በዝግ በዝግ ዝግ ይበልልኝ። እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንደተለመደው እንዳይረሳ። እንግዲህ መሲ በጣም እሱ አካሄደች በኋላ በጣም ተጨነቀች፣ ያው እሷን ፋይሉን መሲ ስልክ ላይ አገኛለሁ ብላ ነበረ፣ ግን ምንም ነገር ያገኘችው ነገር የለም። ከዛም ሄለንም ወደ ክላሷ ገብታ ክላሷን ዘግታ ስልክ መደወል ተይዛለች ማለት ነው። እንግዲህ ስልክ የምትደውለው እዛው ከኖንሽ ላይ የምትሰራውን ሴራ ስለተነጋገረችው ልጅ ጋር ነው። ከዛም እሺ እንዴት ሆንክ ብላ ትጠይቀዋለች። እሱም ይዘዋታል አለቃ ብሎ ይመልስላታል። እሺ በቃ እንደዛ ከሆነ የልክ ደውል ባልኩ ሰዓት ትደውላለህ ብላ ትጠይቀዋለች። ስማ ምንም አይነት ስህተት እንዳላይብህ ብላ ትጠይቀዋለች። እሺ ምንም አይነት ስህተት አይፈጠርም፣ አይ ምንም ነገር እንዳታስቢ ብሎ እሱም ይመልስላታል። ግን እኔ የምለው የእውነት በልጅቷ ላይ እንዲህ ይሄ ነገር እንዲፈጠር ፈልገች ነው ብሎ ይጠይቃታል። ዋይ! ምንድነው እሱ? በጣም በጣም በተደጋጋሚ እኮ እየጠየቀኝ ነው። ለምን አድርግ የተባልከውን አታደርግም? ብላ ሄለንም ትቆጠዋለች። እሱም እሺ አደርጋለሁ ብሎ ይመልስላታል። በቃ ለማንኛውም ደጋግመሽ አትደውልብኝ ብሎ ይጠይቃታል። ለአንቺ ጥሩ አይደለም ብሎ ይጠይቃታል። እሷም እሺ በቃ ቻው ብላ ስልኩን ትዘጋበታለች። በዚህ መሀል እንግዲህ በውጋት ትቀሳሰፋለች ማለት ነው። እሷ ለሰው ሰው ከፋ ስታስብ ለራሷ ሞታ ነበር ማለት ነው። እንግዲህ ውጋት በውጋት ተቀሳስፋ የምትሆነውን እታጣለች። እቤት ውስጥ ነሲር በነሲር ትሆናለች ማለት ነው። በጣም ተጨነቀች። የምትይዘውን የምታረገውን አጣች፣ ታመመች ማለት ነው። እዛ ጋ ኑንሽ ተዘርግታለች። ኑንሽ ላይ እሷ ይህንን ሴራ እየጠነሰሰች እያለ እሷ ላይ በ ዙር እድ እዚህ እየቀሳሰባት ነው ማለት ነው። እንዴት እንደምትነሳ እራሱ ሶፍት ራሱ ማምጣት አቅጧት በግድ ተነቃንቃ ሶፍቱን ከቁም ሳጥን ውስጥ ሄዳ ታመጣለች። ስታመጣ ነሲር በአፍንጫዋ እየደማ ይገኛል ማለት ነው። ከዛም እንግዲህ የሞት የሞቷን ወደታች ትሄዳለች። በጣም ነሲር እየነሰራት ነው ያለው። ወይኔ ደግሞ ይሄ ነገር ጀመረኝ ብላ ለራሷ ታወራለች። ከዛም ሶፍቱን ከቁም ሳጥን ውስጥ ታወጣ እና ያንን ነሲር ከአፍንጫዋ የሚወጣውን ደም ተጠራርጋለች። በጣም ደም እየደማት ነው ያለው ማለት ነው። ከዛም አፍንጫዋን ተጠራርግና ወይኔ እያለች እየተጨናነቀች እንግዲህ የምትሆነውን አታለች። ነሲሩ ግን ሊቆምላት አልቻለም። ወደ ላይ ወርታች ተፈት ዘቀዘቃለች፣ ማለት ነው እንግዲህ። ነሲሩ በጣም ባፍንጫዋ እየደማ ነው፣ ምን እዛ ጋር ዘር ተዘርግታለች። እሷ ግን በጣም ሄለን በጣም ጨካኝ አረመኔ ነች። ይሄን ያህል ለሰው ጨካኔ በጣም ከባድ ነው። እና ምንም አይነት አማራጭ አልሰጣችሁኝም። አንቺ ላይ እንደዚህ አይነት ማድረግ አልችልም። ህይወቴ ሙሉ በኖርኩለት በአንድ ቀን ወርሰሽ ቁጭ አትይ በላ ኖንሽን እያለች ለራሷ ታወራለች ማለት ነው። የግድ ይህንን ማድረግ አለብኝ እያለች ለራሷ ይህን እያወራች እያለ ፊቷን ትጠራርግና እና እንዲ ሄለን ተራርጌ፣ ተረጋጊ እንጂ ምን ሆንሽ ነው እያለች ለራሷ አውረታ ወረታች ትወርዳለች ማለት ነው። እንግዲህ የኖንሽ እናት ታች ወርዳ ወይኔ ኧረ እቺ ልጅ ቀረች ቆየ። ወዴት ብዬ ልውጣ? እያለች መነሽን ትፈልጋለች አዶንን በቃ ትመጣለች፣ ይህን እኮ እየመጣች ነው ብሎ ለእናቷን ያረጋጋታል። እንዴ ቆይ ይህን ያክል ሱቅ መግዛት ያቆይህና ላያቆያል እንዴ? ብላ ትጨነቃለች። ትንሽ ጠብቀናት ካልሆነ እኔ ራሴ ወጥቼ አያታለሁ ብሎ አዶናይም ለእናቷ ይመልስላታል። እረ አንተ ምን ወጣ እንደዚህ ሆነ ትወጣለ ብላ እናቷም ትመልስለታለች። ግድ የለም ብላ እኔ ራሴ ሄጂ እፈልጋታለሁ ብላ እሷም ትለዋለች። አዶናይም አይ ካንቺ እኔ ይሻላለሁ እኔ ሄጂ እፈልጋታለሁ ብሎ ይመልስላታል። አንተ እንደዚህ ሆነ ማውጣት የለብህም፣ አይሆንም አልኩ አይደለም፣ እንደ ብላ ትመልስለታለች። እንዴ ምንም እኮ አልሆንኩም፣ ለምንድን ነው እንደዚህ የምትይኝ ብሎ እሱን ይመልስላታል። አዎ ምንም አልሆንክም፣ ይቅር በለኝ ብላ ትለዋለች። እንደ ዝም ብዬ ስቀባጥር እኮ ነው ብላ ትመልስለታለች። ያንተ መሄድ አይሆንም እያለች እያለ ሄለን በመሃል ትመጣለች። ሄለን ደግሞ ምኑ ነው የማይሆነው ብለ ያለች ወደ እነሱ ታመራለች። ሄልዬ መጣሽ ቆይ ምን ነው የት ነው ይላብሻት ሩቅ ነው እንዲሄደችው ብላ ትጠይቃታለች። አይ እዚሁ ግርብ ነው ፊት ለፊታችን ያለው ሱቅ ነው ብላ ሄለን ትመልስላታለች። እና ካዲያ እግርብ ከሆነች ለመስካሁን ቆየች ብላ ትጠይቃታለች። አይ እንግዲህ ቀስ እያለች እየተራመደች ይሆናላ ብላ ሄለን ትመልስላታለች። እሷ ቀስ በይ ብትባልም ቀስ ብላ መራመድ አትችልም፣ ብላ ለሄለን ትላታለች። ሄለን በዚህ መሃል አሟት ተጨንቃ እራሷን አገቷን ትይዛለች። ወይ ምነው አመመሽ እንዴ እረ ትንፋሽ ቁርጥ ቁርጥ አለ ብላ ትጠይቃታለች። ሄለንም አዎ እያዞረኝ እና እየጨነቀኝ ነው ብላ ትመልስላታለች። አይዞሽ ምን አባቱ ሌልሽ ነው ብላ ትላታለች አዱናይ ምነው አትዬ የሆንሽ ነገር አለ እንዴ ብሎ ይጠይቃታል። ምንድነው ወይም የሰማሽ ነገር ወይም ያስጨነቀሽ ነገር አለ ብሎ ይጠይቃታል። አይ ምንም አልሆንኩም ደህና ነኝ ብላ ተበልስለታለች። ወይ ካልሆነ ወደ ላይ ሂጂና እረፍት አድርጊ ብሎ ይላታል። እኔ ልደግፍሽ ብሎ ይጠይቃታል። አይ አያስፈልግም አሁን ደህና ነኝ፣ ያው እየተለመደው ነው ብላ ትመልስለታለች። ምን ነው ነሲር ተነሳብሽ እንዴ ብሎ ይጠይቃታል። አዎ ከላይ ሆኜ ሲነስረኝ ነበረ ብላ ትመልስለታለች። ለቀቀኝ ስል ደግሞ ተመልሶ ይነሳብኛል ብላ ትመልስለታለች። ወይ አንቺም እንደኔ ነው ይነስርሻል እንዴ ብላ ትላታለች አይንዬ አዎ አይንዬ ኑኑኑ ይነስራታል እንዴ ብላ ትጠይቃታለች። አዎ ትንሽ ድንሽ ስትናደድም ስትጨነቅ ምደርሶ ግንፍል ቱ ይላል ብላ ትላታለች። ሄለንም ማ የኔ ግን በዘር ነገር ነው፣ አባቴም እንደዚህ ነበረበት ግን ተመስገን ነው ልሽዬ ግን የለባትም ብላ ለአይንዬ ትላታለች። አይንዬም ደሞ ደግሞ በዘርም አለው እንዴ ብላ ትጠይቃታለች። ይህ ዋስ እንደው ዝም ብሎ ነው። በእኔም ሆነ በአባቷ እንደዚህ አይነት ነገር የለባትም አናቅም ብላ አይንዬም ትላታለች። ሄለንም ይሆናል ብላ ትመልስላታለች። እንግዲህ ሄለን አይንሽን ጉድ እንዳረገቻት እነሱ ጉዳቸውን አልሰሙ። አይንዬ እዛ ሳሎን ቁጭ ብላ ትጨነቃለች፣ ትጠበባለች። እስካሁን ድረስ ልጄ ምንሆና ሆና ነው የቆየችው እያለች ትላለች አዶ አዶም ትመጣለች፣ ወይም ካልሆነ እኔ ቆያለሁ እያለ እየተጨነቀ ነው ማለት ነው። ኤልሻ ኤልሻ ከጓደኛዋ ጋራ ጓደኛዋ መታ ከጓደኛዋ ጋራ ጠርታት፣ እሺ ኤልሻ ምንድን ነበር እነግርሻለሁ ያልሽኝ? እያለች ትጠይቃታለች። አይ አንቺ መጀመሪያ ለምን እንደመጣች ነገሪኝ ብላ ትመልስላታለች። መጀመሪያ አንቺን ላዳመጠሽ ይገባል በላ ብላ ትላታለች። እሷም አይ የኔ ይህንሃን አሳሳቢ አይደለም የአንቺን ነገሪ ልስማሽ ብላ ትላታለች። እልሹ አይሆንም አልኩሽ አይደለም፣ መጀመሪያ አንቺ ንገሪ ብላ ትጠይቃታለች። እሺ ምን መሰለሽ ከአንቺ ጋራ ከተጣላን በሰዓት ከሰው ጋር ተዋውቄ ነበረ ለትንሽ ጊዜ አብረን ነበረን ግና ለኤልሻ ተላታለች ኤልሻም አትዋሽ እየቀለድሽ አይደለም አይደል ብላ ተላታለች ውይ ደስ ሲል እያለች ተቀበላታለች ባክሽን ምንም ነገር ደስ የሚል ነገር የለውም ብና ተላታለች እንዴ እንዴ ለምንድን ነው ደስ የማይለው ደስ ይላል እንጂ ብላ ኤልሻም ትመልስላታለች አሁን ተጣልተናል ብላ ጓደኛዋም ለእልሻ ትመልስላታለች። ደግሞ ከምን ጊዜው ተጣላችሁ ብላ ትጠይቃታለች። ምን ታረጊዋለሽ፣ ሰው አይበረክትልኝ እያለኝ ነዋ በጣም ነው ያዘንኩት ብላ ትመልስላታለች። ወይ ጓደኛዬ፣ እንደዚህማ መሆን የለብሽም፣ አትዘኝ ብላ ትመልስላታለች። ወይ ግን ያስጨነቀች ነገር ይሄ ብቻ ነው ብላ ኤልሻም ትጠይቃታለች። አይ እሱ ብቻ አይደለም ልጁ በጣም እያስፈራራይ ነው ብላ ትመልስላታለች። የምኖርበትን ቤት ስለሚያውቀው ሁሌ ይመጣል የሆነ ነገር እንዳያደርገ ብዬ በጣም እየፈራው ነው ብላ ላይልሻ ትላታለች። ተለታለች ሲጨንቀኝ እኮ ነው ዝም ብሎ ሲጨንቀኝ እኮ ነው ሳልነግርሽ የመጣሁት ብላ ትላታለች። ወይ ውዴ ውይ ውዴ፣ ይቅርታ ነገሮች ሳይገባኝ ስለቀረ ነበረ እንደዛ ያልኩሽ ብላ ኤልሻም ትላታለች። ደግሞ ሁሌም ከጎንሽ ነኝ ብላ ታበረታታታለች። አውቃለሁ ለዛኮ ነው ሁሌም ወዳንቺ እየሮጥኩ የምመጣው ብላ ትላታለች። እስኪ ቢያውን ያንቺን ንገሪኝ ብላ ኤልሻን ትጠይቃታለች። የመሲህ ትዝ ቤት እያለችዋን ነትን አወቅሻት? ብላ ትላታለች። አሁን ጥሪልኝ ብዬ የጠራችች ልጅ ነች አይደለ? ብላ ትመልስላታለች። እኛ እሷ ነች ብላ ትመልስላታለች። እና እሷ ምን ሆነች? ችግር አለ እንዴ? ብላ ትጠይቃታለች። አሁን በጣም ትልቅ ችግር አለ ብላ ትመልስላታለች። ማለት ምን አጋጠማት ብላ ትጠይቃታለች። እሷማ ምን አባቷ ትሆናለች፣ እኔን አቃጥላ ትደፋኛለች እንጂ ምናምንሽም ትላታለች። ጓደኛዋ ሙሽ፣ እኔ ደግሞ የሆነ ነገር የሆነች ልት የሚመስለኝ በጣም ደነገጥኩ ብላ ትላታለች። እንዴ ምን ሆነሻል? አልታዴ በጣም ጥሩ ጥሩ እያጫወተች ነው ብላ ትጠይቃታለች። እንደውም በቃ ተይው ብላ አንነግርሽም ትላታለች። እንዴ አማራ ለምን ትተዋለሽ? እኔ እኮ ጭንቀት ላይ ስለሆንኩ ምን እንደማወራ አላውቅም። በይ አሁን ያሰብሽውን ንገሪኝ ብላ ትላታለች። የዛ ልጅ ዶ የኔ ይመስላል ቀጣይ ቪዲዮ ውስጥ